ሐዋሳ ከተማ ሳይሸንፍ አርባምንጭ ከተማ ሳያሸንፍ ስድስተኛ ተከታታይ ሳምንት የቀጠሉበት ውጤት ዛሬ ተመዘገበም። ዘገባው የመላክ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ዛሬ ቀን 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ የ27ተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ በባለሜዳው ሐዋሳ ከተማና አርባምንጭ ከተማ መካከል ተደርጎ በሐዋሳ ከተማ አንድ ለምንም አሸናፊነት ተፈጽሟል። የዛሬው ውጤት ሐዋሳ ከተማ ሳይሸንፍ አርባምንጭ ምንጭ ከተማ ሳያሸንፍ ለስድስተኛ ተከታታይ ጊዜ የቀጠሉ በት ሆኗል። ሐዋሳ ከተማ ደረጃውንም ማሻሻል ችሏል። ቀን 9 ሰዓት ላይ በተከናወነው ጨዋታ ለሐዋሳ ከተማ የማሸነፊዋን ብቸኛ ጎል እስራኤል እሸቱ በ22ኛው ደቂቃ ላይ አስቆጥሯል። ጎሏ ፍጹም ያልተጠበቀችና የአርባ ምንጭ ግብ ጠባቂ ድክመት የታከለበት ነበረችም። በዛሬው ጨዋታ አርባ ምንጭ ከተማ በሁሉም ረገድ ከተጋጣሚው ተሽሎም ታይቷል። አርባ ምንጭ በጨዋታው በኳስ ቁጥጥር የ60 ከመቶ በላይነት የነበረው ሲሆን 14 ጊዜ ወደ ጎል በመሞከርም በግማሽ ብልጫውን ወስዷል። ይሁን እንጂ ወደ ጎል ካደረጋቸው 14 ሙከራዎች ኢላማውን የጠበቀው አንድ ብቻ ነበር። ሐዋሳ በአንጻሩ ከሰባቱ ሦስቱ የተሳኩ ሲሆን ከዛ ውስጥ ደግሞ አንዱ ወደ ጎልነትም ተቀይሯል። ዛሬ በሁለቱ ቡድኖች ጨዋታ ውጤት መሠረት አስገራሚ ክስተትም ተመዝግቧል። ሐዋሳ ከተማ ባለፉት ስድስት ጨዋታዎች አንድም ጨዋታ ሳይሸነፍ ሲዘልቅ፣ አርባምንጭ በአንጻሩ ሳያሸንፍ ቀርቷል። ሐዋሳ ከተማ ካደረጋቸው ስድስት ጨዋታዎች አራቱን ሲያሸንፍ፣ በሁለቱ አቻ ወጥቷል። ማግኘት ከሚገባው 18 ነጥብ 14 አግኝቷል። በእነዚህ 14 ነጥቦች ቀደም ሲል ይገኝበት ከነበረው የወራጅ ዝርዝር ውስጥ መውጣትም ችሏል። ከሊጉ የመውረድ ስጋቱ እንዲሁ በከፍተኛ ሁኔታ መቀነስም ችሏል። ሐዋሳ ከተማ በተለይም አሰልጣኝ ሙልጌታ ምረትን ከቀጠረ ወዲህ ባደረጋቸው አስር ጨዋታዎች አምስት ጊዜ ሲያሸንፍም አራት ጊዜ አቻ ሲወጣ አንድ ጊዜ ብቻ ተሸንፏል። 14 ነጥቦችንም መሰብሰብ ችሏል። ይህም ቡድኑም ቀደም ሲል በ17 ጨዋታዎች ሰብስቦት ከነበረው 15 ነጥብ በ10 ጨዋታዎች የተገኘው ይበልጣል። ይህ ደግሞ የአሰልጣኙን ሥራ በቡድኑ ላይ ምን ያህል ለውጥ እያመጣ እንዳለም ያሳያል። አርባ ምንጭ ከተማ በአንጻሩ ባለፉት ስድስት ጨዋታዎች አንድም ጊዜ ማሸነፍ ሳይችል ቀርቷል። ማግኘት ከሚገባው 18 ነጥብ ያገኘው ሁለት ብቻ ነው። በዚህ ምክንያትም በአሁኑ ወቅት ከታች ያሉት ቡድኖች እየደረሱበት ሲገኝ ዛሬ ለምሳሌ በሐዋሳ ከተማ በመሸነፉ ከሐዋሳ ከተማ ጋር የነበረው የነጥብ ልዩነት አንድ ብቻ ሊሆን ችሏል። ደግሞ አሁን ላይ አርባምንጭ ከተማ የመውረድ ስጋት ውስጥ እንዲገባ አድርጎታል። ሐዋሳ ከተማ ዛሬ አርባምንጭ ከተማን በማሸነፍ ነጥቡን ወደ 34 ማሳደግ ሲችል ኢትዮ ኤሌክትሪክ በዚህ ሳምንት ጨዋታው ነጥብ የሚጥል ከሆነ ደግሞ ደረጃውን ባንድ የሚያሻሽል ይሆናል።